ጤና ይስጥልን የከበረ ሰላምታችን በመላው ዓለሙናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናላችን ለዚህ ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ መረጃዎች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ፣ ላይክ፣ ሰብስክራይብ እና ሼር አድርጉን። በዚኛውም ጥንቅራችን የተወሰኑ ሰበር የሀገር ቤት ስፖርታዊ ጥንቅሮችን ይዘናል። አስቀድመን እናነሳቸዋለን እ የሀገር ቤት ሰበር መረጃዎች። በባህር ማዶ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች የተመለከተ መረጃ እናነሳለን። ዛሬ በርከት ያሉ ጉዳቶችን ሰምተናል። ከባርሴሎና ጋር በተያዘ አብዴት እናደረግላችኋለን። ማድሪድን ቤት በጉዳት የታመሰው ቡድን ውስጥ ምን አዲስ ነገር አለ የሚለውን ጨምሮ ይዘናል። ከዛ ውጪ በላሊጋ አንድ ትልቅ ክለብንም የተመለከተ ጥንቅር ይዘናል። በጀርመን በጣሊያን፣ በበርካታ የአውሮፓ ታላላቅ ክለቦች ለታይ ጥንቅሮቻችን ግን እንደተጠበቁ ናቸው። ነኝን እናደርሳችኋለን። በተወዳጁ እንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የሁለቱን ወር ምርጥ ማን ነው ምረጡ ተብላችኋል፣ ካለ ነገሩን ባለፉት ሁለት ወር በፕሪሚየር ሊጉ ወይም በሰባት ሳምንት ውስጥ ምርጡ የተለየ ተጫዋች አንድ ልትመርጡ ትችላላችሁ። እኛ እጩን እነግራችኋለን በፕሪሚየር ሊግ የመረጃ ሰዓታችን ላይ። ከዛ ውጪ በቡድን ዜና የሲቲን መረጃ ይዘናል። ቼልሲ ቤት እንሄዳለን። አነጋጋሪውን ተጫዋች የተመለከተና አንድ ከስኩዋካ ላይ ያገኘነውን አንድ በጣም አስደናቂ መረጃ ለቼልሲ ደጋፊዎች ይዘናል። የሊቨርፑሉ ተጫዋች ለዩናይትድ ጨዋታ ይደርሳል አይደርስ የሚል ጥያቄ ነበረም፣ እንነግራችኋለን ለሊቨርፑሎች ምላሹን ይዘናል። ከዛ ውጭ የቡድኑን ቁልፍ ተጫዋች የተመለከተ ሁለት ጀርመናዊና አንድ የቀድሞ የቡድን አጋሩ የሚለ ነገር አለ። የሊቨርፑል ተጫዋችን የተመለከተ እለታይ ቡድን ዜና እናደርሳችኋለን። ዩናይትድ ቤት አስደሳች ዜና አለ። ምክንያቱም ተጫዋች ወደ ልምምድ ተመልሷል፣ ዛሬ ካሪንግተን አይተነዋል። ከዛ ውጪ በማንቸስተር ዩናይትድ በኩል ከዝውውር ጋር በተያዘና ወቅታዊ መረጃዎችን እናነሳለን። ምናልባት ሰበር መረጃ ሊሆን የሚችለው አርሰናል ከዩናይትድ ተጫዋች ሊያስፈርም ነው የሚለው መረጃ ነው። ሰበሩን መረጃ በዩናይትድ የመረጃና በአርሰናል የመረጃ ሰዓት መካከል ወደ እናንተ የምናደርሳችሁ ይሆናል። አርሰናል ጋር በተያያዘም የቡድኑን ቁልፍ ተጫዋቾች የተመለከተ ዕለታዊ ጥንቅር ይዘናል። በአርሰናል ቤት ስለታቀደው የአንድ ፕሮጀክት ውጤት ከምን እንነግራችኋለን ከዛ ውጭ ኦፕታ ስላርሰናል አርሰናል የሚለን ነገር አለ። ከዙር ጋር በተያያዘም ታማኝ የዜና ምንጮች ስላርሰናል አርሰናል አሁን ከጥቂት ደቂቃዎች በፊት ይዘውት የወጡት መረጃ አለ። በርከት ያሉም እና ለየት ያሉ ስፖርታዊ ጥንቅሮችን በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው ይዘን መጥተናል። ላይክ አድርጉን፣ አበረታቱን። ለሀሳብ አስተያየታችሁ ግን በእውነት እጅግ እጅግ አድርገን እናመሰግናለን። ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። ኢትዮጵያ ቡና በሲቲ ካፕ ውድድር ከኢትዮ ኤሌክትሪክ ጋር የደረጃ ጨዋታ አድርጎ ነበረም። በአዲስ አበባ ስቴዲየም የነበረ ጨዋታ ነው። ጨዋታው በኢትዮጵያ ቡና እንደ ለባዶ አሸናፊነት ተጠናቋል። ናትናኤል ፍሬው ነው ብቸኛዋን ግብ ያስቆጠረው። ውጤቱን ተከትሎ ኢትዮጵያ ቡና ለ19 ጊዜ የተዘጋጀውን የአዲስ አበባ ከተማ የህዳሴ ዋንጫን ውድድር ሶስተኛ በመሆን በማጠናቀቅ የነሐስ ሜዳሊያ ተሸላሚ ሆናል። እሁድ መቻል ከቅዱስ ጊዮርጊስ የፍጻሜ ጨዋታቸው እንደሚያደርጉ ይታወቃል። ለኢትዮጵያ ቡና ስፖርት ክለብ ደጋፊዎች ቡድናችሁ ሶስተኛ ስለወጣ እንኳን ደስ ያላችሁ ብለን በስቴዲየም የነበራችሁ የስቴዲየሙን የአዲስ አበባን ስቴዲየም ድባብ በሐሳብ መስጫ ሳጥናችን ላይ ጻፉልን ብለናል። ሰበሩ መረጃችን በሀገር ቤት አንድ እቅድ ተሰርዟል ወይም ወደ ሌላ ቦታ ተዘዋውሯል። የ2018 የኢትዮጵያ ፕሪምየር ሊግ የመጀመሪያ 9 ሳምንት ውድድር በአዲስ አበባ ስቴዲየምና በድሬዳዋ ከተማ በድሬዳዋ ስቴዲየም እንደሚደረግ ይታወቃል። ይሁን እንጂ ድሬዳዋ ከተማ ውድድሩን ለማስተናገድ ቅድመ ሁኔታ ያስቀመጠ መሆኑንና ዝግጁ አለመሆኑን በመግለጹ ድሬዳዋ ላይ ሊደረጉ የነበሩ ጨዋቶች ወደ ሐዋሳ መዘዋወራቸውን የሊጉ አክሲዮን ማህበር ዛሬ ይፋ አድርጓል። የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር አየይዞም ያስተካከለውን የጨዋታ መርሃ ግብር በቅርብ ቀን ለኢትዮጵያ ሕዝብ ይፋ አደርጋለሁ ብሏል። በዚህ መሰረት ድሬድዋ ላይ ጨዋታ አይኖርም ማለት ነው። ዘጠኝ ሳምንት የአዲስ አበባ ስቴዲየሙ ጨዋታ አሁንም እንደተጠበቀ ነው። ምናልባት የአዲስ አበባ ስቴዲየሙ አሁንም ያልተረጋገጠው ነገር ቢኖር የቅዱስ ጊዮርጊስና የቡና ጨዋታ በተመልካች ይደረጋል፣ አይደረግም አዲስ አበባ ሲደረጋል፣ አይደረግ የሚለውን ነው። ከዛ ውጭ ግን ድሬድዋ የነበረው ጨዋታ ሙሉ ለሙሉ ተሰርዞ ወደ ሐዋሳ ከተማ ተዘዋውረዋል። በአሜሪካ ኒውዮርክ በተካሄደ የአትሎስ የአንድ ማይል ውድድር ኬንያት አትሌትስ ፌዝ ኬፒዮ ግን በአራት ደቂቃ ከ17 ሰከንድ ከ78 ማይክሮ ሰከንድ በመግባት ስታሸንፍ ኢትዮጵያዊቷ አትሌት አትሌት ጉዳፍ ጸጌ ሁለተኛ ወታለች። አትሌት ጉዳፍ ጸጌ ውድድሩን ለማጠናቀቅ አራት ደቂቃ ከ19 ሰከንድ ከ75 ማይክሮ ሰከንድ ወስዶባታል። በውድድሩ ላይ የተሳተፈችው ሌላኛው አትሌት ፍሬዌኒ ሀይሊ በአራተኛ ደረጃ ውድድሯን አጠናቃለች። ኬንያዊት አትሌት ፌስ ኮፔ ግን ለሁለተኛ ጊዜ ይህን ውድድር ማሸነፍ ይችላለች። አንድ ማይሉን በአሜሪካ በተካሄደው ማለት ነው። ጉዳፍ ሁለተኛ ደረጃን በመያዝ አጠናቃለች። ወደ ባህር ማዶ ስፖርታዊ ጠንቅሮቻችን እንሻገር። ባርሴሎናን እናንሳ። ከባርሴሎና ቤት የ2015ቱ ባርሴሎና ፍጹም ይረሳ አይደለም። ከዛ ቡድን ውስጥ ፒኬና ኔማረን አስቀድመን እናንሳና እንቀጥላለን። ኔማርን የጎዳው የፓረሰን ዠርሜን ጉዞ ይላል ጄራርድ ፒኬ። የቀድሞ የባርሴሎና ተጫዋች ጄራርድ ፒኬ ኔማር ወደ ፓረሰን ዠርሜን መሄዱ ትክክለኛ ውሳኔ እንዳልነበረም ገልጿል። ኔማር ወደ ፓሪሰን ዠርሜን መሄዱ ጎርቶታል ብዬ ያስባለው ያለው ሰርጂዮ ቡስኬት ጄራርድ ፒኬ አክሎም፣ ኔማር ባሎንዶር ማሸነፍ እንደሚገባው እርግጠኛ ኔ ቤትኛውም አመት እንደሆነ ባላውቅም ግን ቢያንስ በእግር ኳስ ዘመኑ ባሊዮንዶር ከሚገባ ሽተጫች ውስጥ አንዱ ነበር ብሏል። በወቅቱ እሱ ከሊዮኔል አንድሬ ስሜሲ ጠላወጥቼ ራሴ የምመራውም በእኔ ፈላጅ ቆራጭነት የሚታዘዝ ቡድን ካለ በኋላ ዓለማችን በእግር ኳስ ታሪክ አይታ በማታቀው የዝውውር ሂሳብ 122 ሚሊዮን ዩሮ ተዘዋወረ። እስካሁንም ሪካርድ ነው። እሱም በዛው ጠፍቶ እንደቀረ ይታወቃል። የባርሴሎና የቡድን ዜና እናንሳ። ፌርሚ ሎፔዝ በቀጣይ ከኢንተርናሽናል ብሬክ በኋላ የሚደረገው የሼሮና ጨዋታ በጉዳት ምክንያት እንደሚያመልጣው ሞንዶ ዲፖርቲቭ አረጋግጧል። ባርሴሎና ቤት በጉዳት እየታመሱ ነው። ለኤልክላሲኮ ጨዋታም አልተረጋገጠም፣ ግን ቢያንስ የሮና ጨዋታ እንደሚያመልጠው ተረጋግጧል። ሆዋን ጋርሻ የጉልበት ጉዳት ላይ እንዳለ ይታወቃል። አንድ ወር ገደማ ይፈጅበታል። ስለዚህ በኦክቶቨር ወር ተመልሶ ለባርሴሎና ምንም አይነት ጨዋታን አያደርግም። በማገገሚ ሂደት ላይ መሆኑን እንደዚሁ ፋብሪዞ ሮማኖ አረጋግጧል። ዳኒ ኦልሞ በትንሹ ከሶስት እስከ አራት ሳምንት ከሜዳ ይርቃል። ተጨማሪ ሕክምና ይደረግለታል ብለዋል። ሞንዶ ዲፖርቲቮ ይዞት በወጣው መረጃ መሰረት ይህም ተጫዋች ለኤልክላሲኮ ጨዋታ የመገኘቱ ነገር ያበቃለት ያለው ይመስላል። ላሚን ያማልና ራፊኒያ ቢያንስ ቢያንስ የተረጋገጠው ከጂሮና ጋር የሚደረገው ጨዋታ ያመልጣቸዋል የሚል ነው የሞንዶ ዲፖርቲቮ ዘገባ። አንድ የባርሴሎና ደጋፊ በሀሳብ መስጫ ሳጥናችን ላይ ከላከልን መልእክቱ ውስጥ የባርሴሎና የዘንድሮ አንድም ጉዳት ቡድኑን በጣም እየጎዳው እንደሆነ፣ ሁለትም ደግሞ እንደ አምኖ አይነት ብቃት ላይ አይደለም ምደግፈው ቡድን የሚል ሀሳብ አጋርቶን ነበር። አሁን ደግሞ የጉዳቱ ነገር በጣም አሳሳቢ ደረጃ ላይ ደርሷል። ለማንኛውም ኦክቶበር 26 የኤል ክላሲኮ ጨዋታ ይደረጋል። ትኩረቶቹን ሙሉ ኤል ክላሲኮ ስለሳበ እንጂ ባርሴሎና በጣም ወሳኝ የሚባል ጨዋታም ከጂሮና ጋር ይገጥማል። በኢንተርናሽናል ብሬክ ማግስት ወይም በተጠናቀቀ ሳምንትና በዚህ ጨዋታ ላይ እነኝን ተጫዋቾች በሙሉ አያገኛቸውም። በሪያል ማድሪድ በኩል ኬሊያን ባፔ ፈረንሳይ ድል ባረገችበት ጨዋታ ላይ ጉዳት ማስተናገዱ ይታወቃል። አሁን እየወጡ ባሉ መረጃዎች መሰረት በዛሬ ዕለት ምርመራ ተደርጎለት ነበረ። ጉዳቱ የከፋ እንዳልሆነ ተረጋግጧል። በዚህ ምክንያት ቢያንስ ለኤል ክላሲኮ ጨዋታ መቶ ፐርሰንት ይደርሳል ማለት ነው። ኬሊያንም ባፔና እንደዚሁም ፍራንኮ ማስታንቱኖ መጨምር ያጋጠማቸው ጉዳት በዛን ያክል ደረጃ ለማድሪድ ስጋት አይደለም ይላል። መረጃውን አትሌቲክ ነው ይዞት የወጣው እዛው ስፔንን ቆይና አንቶኒን እናንሳ። ከሮናልዶ ብዙ ነገር ተምሬ ያለው ይላል አንቶኒ ብራዚላዊ የፊቶ ሰር ተጫዋች አንቶኒ ከክርስቲያኖ ሮናልዶ ብዙ ነገሮችን ተምሬ ያለው ብሏል። ከሮናልዶ ጋር ተመሳይነት ይኖራቸው እንደሆነ የተጠየቀው አንቶኒ ከሮናልዶ ጋር አብሬ ተጫዎች ያለው እና ከሱ ብዙ ነገር ተምሬ ያለውም ብሏል። አክሎም ሮናልዶ እኔ ልመራቸው የምፈልጋቸው ብዙ ነገሮች አሉት እሱ ከምርጦችም አንዱ ነው ብሏል። ሮናልዶን ስለ ባሊዮንዶር ሽልማት ያነሳው አንቶኒ አሁን ላይ ባሊንዶር ስለማሸነፍ እያሰብኩኝ አይደለም ወይም ያንን በማሰብ ላይ አልገኝም። አሁን ላይ ራሴን ማሻሻልና ብሔራዊ ቡድኔን በዓለም ዋንጫ መወከል ላይ ብቻ ትኩረት ሰጥቼ እየሰራሁኝ ነው ብሏል። ጀርመን ደርሰናል። ቶማስ ሙለር ከሰሞኑ አንድ መረጃ ነግረናቸዋል። ቶማስ ሙለር በቀጣይም አንድ ጀርመን ውስጥ የዓለም ዋንጫን የሚያስተላልፍ የቴሌቪዥን ጣቢያ ላይ በተንታኝነት ይሰራል። የዓለም ዋንጫን ዳግም ይመለሳል ማለት ነው። ከካናዳው ክለብ ጋር ጅማሬው በጣም አስደናቂ ነው፣ ሀትሪክም ሰርቷል። ቶማስ ሙለር በነገራችን ላይ ከ2017/18 የውድድር ዓመት ጀምሮ 101 አሲስቶችን በአውሮፓ ውስጥ በማበርከት አሁንም ቁጥሩ በሱ እጅ ነው የሚገኘው። ከእሱ ቀጥሎ ኬቨን ደብሮይና ሳላ፣ ሊዮኔል አንድሬስ ሜሲ፣ ጆሹ ኪሚች እያለ ይቀጥ ይቀጥላል ይህ ጀርመናዊ ተጫዋች፣ ጀርመን ላይም ትቶት የሄደው ሪካርዱ ግን አሁንም እንደተጠበቀ ነው። ምናልባት ኬቨን ደብሮይን አሁን በናፖሊ እየተጫወተ ነው፣ 91 አለው። በጣም የቀረበው እሱ ነው። ሳላ በሊቨርፑል 88 አለው። ሌላ በጣም ቅርብ ሊባል የሚችለው ነው። ግን የቶማስ ሙለር ሪካርድ ምናልባት በኬቨን ደብሮይና በናፖሊ ቤት እንዴት ያለ ጊዜ ያሳልፋል የሚለው ይጠበቃል። አብኖቪች ተባሮ፣ እኔ መሾሜ ትክክለኛ ውሳኔ ነው ይላሉ አዲሱ የሪያል ኦቪድ አሰልጣኝ አዲስ አዳጊው የላሊጋ ክለብ ሪያል ኦቪድ በቡድኑ ከ24 ዓመት በኋላ ወደ ስፔን ላሊጋ ማደጉ ይታወቃል። ያሳደጉትም አሰልጣኝ ፓቭኖቪች ነበሩ። ክለቡ በምትኩ እንግዲህ እሳቸውን ካሰናበተ በኋላ ሉዊስ ካሪዮንን በኃላፊነት ሾሟል። ከሹመቱ በኋላም አስተያየታቸውን የሰጡት አዲሱ የአሰልጣኝ ሉዊስ ካሪዮኒ ሪያል ኦቪድ ፓቭኖቪችን አባሮ እኔን መሾሙ ትክክለኛ ውሳኔ ነው እያሉ ይገኛሉ። ሪያል ኦቪድ በሊጉ ስድስት ነጥቦችን በመሰብሰብ አስራ ሰባተኛ ደረጃ ላይ ተቀምጧል። በመጣበት ዓመት እንዳይወርድ አረገዋለሁ እያሉ ነው። እሳቸው ይቻላቸው የሆነው በቀጣይ ቀናት የምንመለከት ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የተመራርጡ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሜ መልካም ቆይታ ተመኘን። ፕሪሚየር ሊጉ ከሰባት ሳምንት ወይም የኦገስትና ሴፕቴምበር ወር መጠናቀቅ በኋላ በነበሩት የ25 26 የውድድር ዓመት እስካሁኑ ጅማሮ ምርጡ ማነው? ምረጡልኝ ብሎ እጮችን ይፋ አድርጓል። በዚህ መሰረት የቼልሲው ሞይሰስ ካይሴዶ፣ ሪያን ግራቨንበርክ ሊቨርፑል፣ ጃክ ግሪሊሽ ኤቨርተን፣ ያለ ማርክ ጊዌ ክሪስታል ፓላስ፣ ኤርሊንግ ብሮታላንድ ማይሰር ሲቲ ኩዱስ ከቶትናም ሆትስፐርስ እንደዚሁም ዴክላን ራይስ ከአርሰናል ሩቢን ሮፊስ የሰንደርላንዱ ግብ ጠባቂ ነው አንቶኒ ሲሜኒዮ ከበርነማውዝ ጁሊያን ቲምበር ከአርሰናል ና ግራንድ ዣካክ ሰንደርላንድ እስካሁን በነበሩት ሰባት ሳምንታት ውስጥ በጣም የተለየው ምርጡ ተጫዋች ማን ነው እምረጡ ብሏል የቃል ስፖርት ዩትዩብ ቻናል የዘውተር አድማጭ ተመልካቾቻችን የእናንተ የሰባት ሳምንት አጠቃላይ ምርጡ ማን ነው በአሳ ሳጠናችን ላይ ያስፈሩልን የ2025 የእንግሊዝ ፕሪሚየር ሊግ ውድድር ከፍተኛው ደሞዝ ተከፋይ ኤርሊንግ ብሮት ሃላንድ ሆኗል። ኤርሊንግ ብሮት ሃላንድ በማንችስተር ሲቲ አጠቃላይ 525ሺህ ፓውንድ በሳምንት ያገኛል። በነገራችን ላይ እጅግ በጣም ትልቅ የሚባል ገንዘብ ነው። ምናልባት ይሄ ለሳውዲ ክለቦች ደሞዝ የቀረበ ነው የሚመስለው። ሳላን ብንወስድ 400 ሺህ ፓውንድ ያገኛል በሳምንት ከዛ ቀጥሎ የምናገኘው ተጫዋች ላታምኑ ትችላላችሁ ካዜሜሮ ነው። የዩናይትዱ ተጫዋች 350 ሺህ ፓውንድ በሳምን በማግኘት በፕሪሚየር ሊግ ሶስተኛ ውዱ ተከፋይ ነው። የሊቨርፑሉ ቨርጅል ቫን ዳይ ካራተኛ፣ ራሂም ስተርሊንግ ጨዋታ የሚባል ነገር ተጫውቶ አያውቅም፣ በሊቨርፑል በቼልሲ መለያ ባለፉት ሁለት ዓመታት ውስጥ ራሂም ስተርሊንግ አምስተኛው የፕሪሚየር ሊግ ውዱ ተከፋይ ነው። ብሩኖ ስድስተኛ፣ ማርከስ ራሽፎርድ በተመሳሳይ ስድስተኛ ነበረም። አሁን በእርግጥ ዩናይትድን ለቆ ሄዷል። የውሰት ውሉ እዛው እንደሚሸፈን ይታወቃል። በርናንዶ ሲልቫ እያለ ይቀጥላል። እስከ አስረኛ ያለው ለማድረስ ያክል ኦማር መርቡሽ እና ካይ ሃቨርስ እያለ ይቀጥላል። ኤርሊንግ ብሮታላንድ ግን 525000 ፓውንድ በማግኘት በእንግሊዝ ፕሪሚየር ሊግ ውዱ ተከፋይ ነው። በእንግሊዝ ፕሪሚየር ሊግ ከፍተኛውም ግብ አስቆጣሪ እሱ ነው። ምናልባት ሲቲዎች ቢከፍሉት ሜዳ ላይም እሱ እየከፈላቸው ነው ማለት ይቻላል። የሲቲ ደጋፊዎች ምልከታችሁን አድርሶን። ስለ ኤስታቪዮ ብዙዎች ብዙ ነገር ብለዋል። የቼልሲ ነ ተጫዋች በተመለከተ የዩናይትዱ ካዜሚሮም የሀገሩ ልጅ የሚለው ነገር አለ። ኤስታቪዮ ገና ወጣት ተጫዋች ነው። በሜዳ ላይ ብዙ ያላደረጋቸው ነገሮች አሉ ግን ይህንን በእድሜው እያመጣው ይመጣል። በዛ ላይ ደግሞ ያለ ጫና ሲጫወት ተመለከተዋለ። ለብሔራዊ ቡድናችን በጣም ወሳኝ ተጫዋች ነው፣ ከእሱ ጋርም በመጫወቴ በጣም ደስተኛ ነኝ ብሏል። እንደዚህ አይነት ወጣት ተጫዋች ጋር ስትጫወት፣ በተለይ ሜዳውን አካለው መጫወት ይችላሉ። በብቃተ ደረጃ ሲወርዱ አትመለከታቸውም። ያ ለቡድን በጣም ጠቃሚ ነው ብሏል። በሜዳ ውስጥ እንደዚህ አይነት ተጫዋቾች ለክለብም ለብሔራዊ ቡድን ያስፈልጋሉ። እኔ ከፓልሜራስ ጀምሮ አይቼዋለሁ። አሁን በፕሪሚየር ሊጉም ከቼልሲ ጋር ጀምሮ በጣም በጣም ጥሩ የሚባል ነው። እግር ኳስ ፕሮሰስ ነው የሚለው ካዜሜሮ የኤስታቪዮ ዊሊያን ጅማሮ ሂደቱ ወደፊት ትልቅ ተጫዋች እንደሚሆን ማሳያ ብሎታል። ከኤስታቪዮ ዊሊያን ጋር በተያዘ ግን በዚሁ አንድ መረጃ እንንገራችሁ። በእግር ኳስ ሕይወቱ እንዳጠቃላይ ለብራዚል ለፓልሜራስ፣ ለቼልሲ 100 ጨዋታዎችን አድርጓል። 31 ግብ፣ 16 አሲስት በመቶ ጨዋታ 47 የግብ አስተዋጽኦ አለው። በጣም ትልቅ የሚባል ጅማሮን ማለት ይቻላል የዚህ ታዳጊ ተጫዋች በ ቸልሲና በሊቨርፑል ጨዋታ ላይ ደግሞ የአሸናፊነቷን ግብ ካስቆጠረ በኋላ የወቅቱ አነጋጋሪ ተጫዋች እንደነበረ እናስታውሳለን ቸልሲ ተጫዋች ጉዳት አጋጥሞታል የሰሞኑ ነገር ጉዳት ለክለቦች ሁሉ ፈታኝ ነው አርጀንቲና የምዕራብ ለንደኑ ክለብ ቸልሲ የመሃል ሜዳ ተጫዋች ኤንዞ ፈርናንዴዝ የጉልበት ጉዳት ነው የሚያጋጥመው በጉዳቱ ምክንያት ከአርጀንቲና ብሔራዊ ቡድን ስብስብ ለቋል ተጫዋቹ በሚቀጥሉት ሳምንታት መጀመሪያ ወደ ክለቡ እንደሚመለስ ሲገለጽ መቶ ፐርሰንት ግን ለቼልሲ በየትኛው ጨዋታ ላይ ተገኝቶ ጨዋታ ያደርጋል የሚለው ማረጋገጫ አልተሰጠም። ለቼልሲ ደጋፊዎች መረጃውን በየዕለቱ እንከታተላለን። ቃል ስፖርት ዩቲዩብ ቻናል፣ ፈጣን ታማኝ፣ የዜና ምንጫችሁ ለእናንተ ውድ አድማጮቻችን በየእለቱ መረጃዎችን ሲያነሳም ይህንንም ጉዳይ እንከታተለዋለን። የኤንዞ ፈርናንዴዝ በዚህ ሰዓት መጎዳት ግን ለቼልሲ ጥሩ የሚባለው ዜና አይደለም። አንድ የስኩዋካን መረጃ በዚሁ እንጨምር፣ ለቼልሲ ደጋፊዎች በእንግሊዝ ፕሪምየር ሊግ ታሪክ በአንድ ሲዝን የመሃል ሜዳ ተጫዋች ሆኖ ብዙ ግብ፣ ብዙ የግብ አስተዋጽኦ፣ ብዙ አሲስት ያለው ብንፈልግ ፍራንክ ጄምስ ላምፓርድ የቀድሞው የቼልሲ ተጫዋች ነው። በአንድ ሲዝን በ36 የፕሪምየር ሊግ ጨዋታ፣ 22 የፕሪምየር ሊግ ግብ፣ 14 የፕሪምየር ሊግ አሲስት፣ 36 የግብ አስተዋጽኦ ያለው ተጫዋች ነው። እንደዚህ አይነት ተጫዋቾች በፕሪምየር ሊጉስ እየጠፉ አይደለምን? በዩናይትድ ሩኒን በሊቨርፑል ስቲቨን ጄራርድን በአርሰናል እነ ሴስክ ፋብሬጋስን ጨምሮ ብዙዎችን ለአብነት ያክል ማንሳት እንችላለን። በቼልሲ ፍራንክ ጄምስ ላምፓርድን እንደዚሁ ማንሳት እንችላለን። ምናልባት የቢግ ሲክስ ክለብ ደጋፊዎች በቡድናችሁ ሊደገም ያልቻለው ተጫዋች ማን ነው? ያደርሱን። ታሪካዊ ተጫዋቾች ወይም ሌጀንዶች በጣም ወሳኝ ጨዋታ ነበራቸው። በስታንፎርድ ብሪጅ የቼልሲ ታሪካዊ ተጫዋቾች እና የሊቨርፑል ታሪካዊ ተጫዋቾች፣ ጨዋታው ስታንፎርድ ብሪጅ ላይ የተደረገ የወዳጅነት ጨዋታ ነበረ። የወዳጅነት ጨዋታው የሊቨርፑል ታሪካዊ ተጫዋቾች አንድ ለምንም ድል አድርገዋል። ለሊቨርፑል ታሪካዊ ተጫዋቾች የማሸነፊያ ግብ ያስቆጠረው ሪያን ባብል ግቧን ለዲዮጎ ጆታ መታሰቢያ ሲያደርጋት ተመልክተናል። ቼልሲን በአሰልጣኝነት ከክለቡ ጋር ሻምፒዮን ሊግ ያሸነፉት አሰልጣኝ ሮቤርቶ ሮቤርቶ ዲማቲኦ መርተውታል። ከሁለቱ ክለቦች ታሪካዊ ተጫዋች ፍልሚያ የሚገኘው ሙሉ ገቢ ለበጎ አድራጎት ዓላማ እንደሚውል ተረጋግጧል። በጨዋታው ላይ ብዙ አነጋጋሪ ምስሎችም ሲወጡ ነበረ። እንደ ሁል ጊዜው የኤዲን ሃዛርድ ቄንጠኛነት የዲጎ ኮስታ ጀብደኝነትን የተመለከትንበት ጨዋታ ነበረ። ጨዋታውን ግን ተከታተላችሁት። በበርካታ መገናኛ ብዙን የቀጥታ ስርጭት ሽፋን ያገኘ ጨዋታ ነበረ። የተከታተላችሁት መልከታችሁ ልታደሱን ትችላላችሁ። ሌላ የጉዳቱ መረጃ በዚህ ሳምንት የኮናቴን ነበር የሰማ ነው። አሁን ጥያቄው ወደ ዩናይትድ ጨዋታ ይደርሳል አይደርስም በሚል ነው። ፈረንሳዊ ተከላካይ ኢብራሂማ ኮናቴ በጉዳቱ ምክንያት የብሔራዊ ቡድን ስብስቡን ለቆ ሊቨርፑል ደርሷል። ተጫዋቹ በቀጣይ ተጨማሪ ሕክምና ምርመራ በፍጥነት እንደሚደረግለት የሊቨርፑል ሕክምና ቡድን አባላት ይፋ አድርገዋል። ሊቨርፑል የኢብራሂማ ኮናቴ ያጋጠመው ጉዳት መጠነኛ የሚባል ነው የሚል ተስፋ እንዳላቸው ለክለቡ ቀረብ ለሆኑ ምንጮች አረጋግጠዋል። ይህንም ተከትሎ ሊቨርፑል ኢብራሂማ ኮናቴ ለቀጣይ ሳምንት የላንክሻየር ደርቢ አንፊልድ ሮድ ስቴዲየም ከዩናይትድ ጋር በሚያደርጉት ጨዋታ ብቁ ይሆናል የሚል እምነት አላቸው። በጉዳዩ ላይ ግን ተከታታይ መረጃዎች ይወጣሉ ተብሏል። ከዛሬ ጀምሮ የህክምና ምርመራና ህክምናው ይደረግለታል ተብሏል። ለሊቨርፑልም ደጋፊዎች ይህን መረጃ በየዕለቱ ተከታትለን እናመጣዋለን። ፍሎሪያን ቬርዝ ከሰሞኑ ትችት ሲበዛበት የቀድሞ ተጫዋቾችና ጀርመናውያን ብዙ ነገር እያሉ ነው። ሁሉም ድጋፋቸውን ገልጿል። አንደኛው ዩሊያን ኔግል ስማን ናቸው። ምናልባት የእሳቸውን ሀሳብ እኛም ከሰሞኑ አንስተነው ነበር፣ ግን እናድርሳቸው። የእሳቸው ሀሳብ እንደወረደ የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ኔግል ስማን ፍሎሪያን ቬርስ በፕሪሚየር ሊጉ መጥፎ ጊዜን እያሳለፈ አይደለም ሲሉ ተከራክረዋል። ፍሎሪያን ቬርስ ምንም እንኳን ግብ ባያስቆጥርም በርካታ የግብ ዕድል ከፈጠረ ተጫዋቾች መካከል ቀዳሚ የፕሪሚየር ሊግ ተጫዋች ነው የሚሉት ዩሊያን ኔግል ስማን በ ተጫዋቹ በኩል በፕሪሚየር ሊግ ያለው አቋም አሁንም በዛው ነው ይላሉ። አክሎም የተፈጠረው የግብ እድል በቡድን አጋሮቹ ግብ ካልሆነለት ጥፋቱም ችግሩም የፍሎሪያን ቬርዝ አይደለም፣ ስለዚህ እሱ ላይ እየደረሰ ያለው ትችት ተገቢ አይደለም፣ ይልቁንስ ያቀበላቸውን ኳሶች ግብ ያላደረጉትን ጠይቁ ብለው የብሔራዊ ቡድኑን ልጃቸውን ጀርመናዊን ልጅ ተከላክለውታል። የፍሎሪያን ቬርስ የቀድሞ የቡድን አጋርም ግራኒት ዣካ የሚለው ነገር አለ። በሱ ደረጃ ከኳስ ጋር እና ከኳስ ውጭ በጣም ጥሩ የሆነ አስር ቁጥር ለባሽ ተጫዋች አላየውም የሚለው ግራኒት ዣካ ፍሎሪያን ቬርስን ማለት ነው። በዚህ ዕድሜው እንደዚህ አይነት አስተሳሰብ የያዘ በልምምድ ክፍለ ጊዜ ጠንክሮ የሚሰራና ልምድ ያለው እንኳን ሲሸነፍ የሚናደድ የፍሎሪያን ቬርዝን ያክል አልተመለከትኩም ብሎ በባየርን ሊቨርፑል ሰንቤት የሚያውቀው ፍሎሪያን ቬርስ እጅግ በጣም አስደናቂ ተጫዋች መሆኑንም ግራኒት ዣካ ምስክርነት ሰጥቶበታል። በሊቨርፑል በኩል የአማካኝ ስፍራው ተጫዋች አሌክሲስ ማካሊስተር በአርጀንቲና ይገኛል ከብሔራዊ ቡድኑ ጋር። በነገራችን ላይ አርጀንቲና አንድ ለባዶ በሆነ ውጤት የወዳጅነት ጨዋታ ቬንዙዌላን ስታሸንፍ 78ኛው ደቂቃ ላይ ተቀይሮ በመግባት 12 ደቂቃዎችን ሜዳ ላይ ያሳልፏል። ከጉዳት ነፃ መሆኑን እስከዚህ ሰዓት ድረስ አረጋግጠናል። የማንቸስተር ዩናይትዱ ተከላካይ ሌስ አንድሮ ማርቲኔዝ ዛሬ በካሪንግተን በልምምድ ማዕከል ተገኝቶ በሳር ላይ ልምምድ ሰርቷል። ይህ ለዩናይትድ ከምንም በላይ በጣም አስደሳች ዜና ነው። ምናልባትም ዩናይትድ ብዙ የግብ ዕድሎችን ፈጥሮ ካለማስቆጠሩም በተጨማሪ ቀላል ኳሶች ሲቆጠሩበት ተመልክተናል። ያንን ለመከላከል በጣም ወሳኝ ሚናን ይወስዳሉ ከሚባሉ ተጫዋቾች አንደኛው ነው። በተለይም በሶስት ተከላካይ ለሚጫወተው ማንቸስተር ዩናይትድ የግራይ መከላከል ክፍሉን ለመቆጣጠር በጣም ወሳኝ ሚናን ይሰጣል ተብሎ ይታሰባል። ይህ ለዩናይትድ ሌላ በጣም አስደሳች ነበረ። ሌላኛው ሴኮ ኮኔም ወደ ልምምድ ተመልሷል። የ21 ዓመት በታች ቡድን ጋር ልምምድ የተመለሰው ሲሆን ከሀገራት ጨዋታም በኋላ ወደ ጨዋታ ይመለሳል ተብሏል። ሴኮ ከቡድን አጋሮቹ ጋር በደንብ ለመግባባትም እንግሊዝኛ ቋንቋን እየወሰደ ነው ተብሏል። በዩናይትድ በዋናው ቡድን በጥቂት ዓመታት ውስጥ ከሚጠበቁ ተጫዋቾች ውስጥ አንደኛው የሆነው ሴኮ ኮኔ ከጉዳት አገግሞ በዛሬ ዕለት ልምምድ ሲሰራ ተመልክተናል። ዛሬ በትልቁ መገናኛ ብዙኃን ላይም በስፋት ሲሰራጭም የነበረው ዘገባ ከዩናይትድና ከአርሰናል ዝውውር ጋር በተያዘ ነው። ማንቸስተር ዩናይትድ አካዳሚ ጎልቶ ከታዩ ባለተሰጥኦ ታዳጊዎች መካከል ጄጄ ጋብርኤል ቀዳሚ እንደሆነ ይታወቃል። የሰሜን ለንደኑ ክለብ አርሰናል ታዳጊውን ከማንቸስተር ዩናይትድ ለማስፈረም እንቅስቃሴ እንደጀመሩ በስፋት ዛሬ ሲዘገብ ነበረ። አሁን ላይ አርሰናል ተጫዋቹን ሊያስፈርም ነው መባሉ ትክክለኛ እንዳልሆነና ገና እርግጥ ያልሆነ ነው ይላል የዘ አትሌቲክ ዘገባ። ማንችስተር ዩናይትድ ሕፃኑ ሜሲ የሚል ቅጽል ስም የወጣለትን ታዳጊ በክለቡ ለማቆየት ሁሉንም ዋጋ ከፍላለሁ ብለዋል። የ15 ዓመቱ ጄጄ ጋብርኤል በዚህ ዓመት በፊት አጥቂ ሚና ተሰልፎ ባደረጋቸው አምስት ጨዋታ ሰባት ጎሎችን ያስቆጥሯል። የድሪበል ችሎታው ደግሞ በጣም አነጋጋሪ ነው። ተጫዋቹ ትንሹ ወይም ህፃኑ ሜሲ እየተባለም ይጠራል። አሁን ከአርሰናል ጋር በስፋት ነው በነገራችን ላይ ስሙ እየተያዘ የሚገኘው። ዘ አትሌቲክ ግን አሁን ላይ መረጃዎቹን ማረጋገጥ ይጠበቅብናል፣ ጥቂት ጊዜ እንውሰድ እያለ ነው። መረጃውን ኮንፊርም ከማረጋችን በፊት እኛ መረጃው ከተረጋገጠ እንነግራችኋለን። ዛሬ ግን የበርካታ መገናኛ ብዙሃን አጀንዳ ነበር። የማይሰር ዩናይትድ አማካይ የሆነው ካርሎስ ካዜሜሮ ከበላይ አካላት የውል ማራዘሚያ እንደማይቀርብለት ና ከዚያ ውድድር ዘመን በኋላ ከዩናይትድ ጋር እንደማይቀጥል አቋም ይዘዋል ነው የተባለው። ነገሮች በቅጽበታዊ ሁኔታም የማይቀየሩ ከሆነ በስተቀር ከዓለም ዋንጫ መልስ ካዜሜሮ እና ማንቸስተር ዩናይትድ እህል ውሃ ያበቃለ ተብሎ ይጠበቃል። ከብራዚል አማካይ እድሜ አኳያ እንዲሁም የፕሮጀክቱ አካል የሆነው ወጣት አማካዮች ወደ ኦልትራፎርድ የመከተማቸውን ነገር ተከትሎ በቡድኑ ውስጥ የሚያገኘው ረብጣ ገንዘብ ከዩናይትድ ለስንብቱ ምክንያት ተብለዋል። ሩድ ጊውሌት ዋቢ አድርገው እንግዲህ በርከት ያሉ ጋዜጦችም ይዘው በወጡት መረጃ መሰረት የዩናይትድና የካዛሜሮ ነገር በክረምት ፍጻሜውን ያገኛል ለሚል መረጃን ይዘው ወጥተዋል። ከዩናይትድ ሽያጭ ጋር የተወሰነ ነገር ብቻ እንበል የማንቸስተር ዩናይትድ የሰሞኑ የሽያጭ አጀንዳን በተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል ስታደምጡ ነበረ። በነገራችን ላይ ሽያጩ ከሆነ ከዩናይትድ 28 ወይም 150 ፕሮጀክት በፊት ነው ሊሆን የሚችለው። የግሌዘር ቤተሰቦች ከሰርጅም ራትክሊፍ ጋር ባላቸው ስምነት መሰረት ከ27 በኋላ ከሸጡት የተሻለ ገንዘብ ማግኘት አይችሉም። ስለዚህ ያንን ገንዘባቸውን ለማግኘት ሲሉ ነው እንግዲህ ዩናይትድን ለሽያጭ የሚያቀርቡት ተብሎ ይጠበቃል። በተለይም ትልቅ ገንዘብ ለማግኘት ማንቸስተር ዩናይትድን ይገዛሉ ተብለው ከሚጠበቁት መካከል ካታራዊ ባለሀብት ሼክ ጃሲም ቢን አህመድ አልታኒ ናቸው። በትልቁ ሰው ስም ይታወቃል። በዩናይትድ ቤት እንግዳ አይደለም። የካታር ባንክ ሊቀመንበር ሼክ ጃሲም ከዚህ በፊትም ክለቡን ለመግዛት ከፍተኛ ጥረት አድርገው፣ አነስተኛ ድርሻውን ለራክሊፍ ሸጠው ግሌዘሮች ከፍተኛውን ድርሻ ይዘን ቀመጥ ማለታቸው ይታወቃል። በተጨማሪም የዩናይትድ አረብ ኤምሬትሱ ኮንሼር እና የሳውዲ አረቢያ ኢንቨስትመንት ለመግዛት ይንቀሳቀሳሉ ተብሎ ሲጠበቅ እስከ 27 የዩናይትድ አጠቃላይ ሽያጭ እውን ሊሆን ይችላል ተብሎ ይጠበቃል። አውሮፓ ውስጥ አንድ ተጫዋች ወደ አንድ ክለብ ሄዶ በፍጥነት ተላምዶ ተጽዕኖ መፍጠር የቻለ ተጫዋች ተመልክቼ አላውቅም ያለው ማርቲን ኪዊን፣ እኔ የተመልከትኩት አንድ ተጫዋች እሱም ማርቲን ዙቤሜ እንዲህ ነው ብሏል። በኖቲንግሃም ፎረስት ጨዋታ ላይ ያስቆጠረው ጎል አስደናቂ ነው። በዌስትሃም ጨዋታ ላይ ደግሞ ኦዴጋርድን ቀይሮ በመግባት የተሻለ ነገር ፈጥሯል። ከዚህ ቀደም በአርሰናል ቤት የኦዴጋርድ መጎዳት ትልቅ ስጋት ይፈጥር ነበር። አሁን ላይ ግን ያን ያህል የአርሰናል ቤት ዋና ተጫዋቾች ጉዳት አያሳስብም ብሏል የሆነበት ምክንያት አርሰናሎች በክረምት በሚገባ ስብስባቸውን ስላጠናከሩ ነው ይላል የቀድሞ ተጫዋቻቸው ማርቲን እኬዌን። በእያንዳንዱ ቦታ ሁለት ምርጥ ተጫዋቾች አሉ። እናም ያንዱ ተጫዋች መጎዳት ስጋት ውስጥ የማይከትበት ጊዜ በአርሰናል ቤት ደርሷል የሚለው ማርቲን እኬዌን ኦዴጋርድን ዙቤሜንዲ መተካት ትችላለም፣ እነ ሜሪኖ ይተኩታል፣ ሳካን በኑኖ ማዱኬ ተካል፣ ኢዜ ትሮሳርድንም ማርቲንንም ተክቶ መጫወት ይችላልና እንዳጠቃላይ ስኳድ ዴብዙ መስፋት በጣም ጠቃሚ ነው ብሎታል ማርቲን ኮይን። የመድፈኞቹ የማለ ሜዳ ተጫዋች ማርቲን ዙቤሜንዲም አርሰናል የተቀላቀለው ባየው ነገር ተደስቶ መሆኑንም ተናግሯል። አርሰናልን መቀላቀል ለምን እንደመረጠ የጠየቀው ተጫዋቹ አርሰናልን ስከታተል ነበር ያየሁትን ነገር ሁሉ ወድጀ አለው ብሏል፣ አርሰናል ቤት ከመምጣቴ በፊት። አክሎም በእግር ኳስ ያለው ፍቅር፣ ታዳጊዎችን ስመለከታቸው የምታገኘው ስሜት ለእኔ ምርጥ ነበረ ብሏል። አሰልጣኝ ማይክል አርቴታ ሲናገር አሳማኝ የሆነ ንግግር መንገድ አለው። ያቀረበልኝ ነገር ለእኔ የሚስማማ ነበረ። እናም የአርሰናልን ፕሮጀክት በቀላሉ ነበር የተቀበልኩት። አርሰናል ውስጥ የሚታየው ነገር ሁሉ የሚወደድ ብሎታል ማርቲን ዙቤሜንዲ። ከአዲሱ ስታዲየም እድሳት ጋር በተያያዘ በነገራችን ላይ ውድ ቤተሰቦቻችን በአርሰናል በኩል የዌምብሌን ይጠቀማል ተብሎ ነው የሚታሰበው። በምስላችን ላይ በምትመለከቱት መልኩ ኤሚሬትስን ከላይኛው ወደ ታችኛው የመቀየር እቅድ አለ። ያው እንደ ማሳያ የወሰዱት የሪያል ማድሪዱን ሳንቲያጎ ቤርናቢዮን ስታዲየም ነው። ከምንም በላይ መቀመጫ ቁጥሩ ግን ከፍ ይላል ተብሎ ይታሰባል። የስታዲየሙ እድሳት ነገር ገና ግን አልተጀመረም። ምናልባትም በቀጣይ ወራቶች ውስጥ አዲስ ነገር ይሰማበታል ተብሎ ይጠበቃል። ኦፕታ አርሰናልን በፕሪሚየር ሊጉም በአውሮፓ ሻምፒዮንስ ሊጉም ቅድሚያ ሰጥቶታል። በአውሮፓ ሻምፒዮንስ ሊጉ ከ18 ከመቶ በላይ በፕሪሚየር ሊጉም 44 ከመቶ በላይ በአውሮፓ ሻምፒዮንስ ሊግ ደግሞ 18 ከመቶ በላይ ቅድመ ግምት ሰጥቶታል። በሁለቱም መድረክ ላይ አርሰናል ቅድመ ግምቱን የወሰደ ቡድን ሆኗል። በሁለቱም መድረክ ላይ ጅማሮ ጥሩ ነው። የአርሰናል ደጋፊዎች ግን ክለባችሁ ዋንጫ ማሳካት ቢችል በዚህ ዓመት ከፕሪሚየር ሊግና ከአውሮፓ ሻምፒየንስ ሊግ የቱን ተመርጣላችሁ? ፕሪሚየር ሊግ ኦልሞስት ከ22 ዓመት አካባቢ የሆነው ነው። በአውሮፓ ሻምፒየንስ ሊግ ደግሞ ለአርሰናል የመጀመሪያ ነው። የቱን ተመርጣላችሁ? ምልከታችሁን በሀሳብ መስጫ ሳጥናችን ላይ እንዲሁ ልታደርሱ ትችላላችሁ። ቃል ስፖርት ዩቲዩብ ቻናል ማለዳ አንድ ሰዓት ምሽት ሁለት ሰዓት የዚህ ሰዓት የመረጃ ሰዓታችን ፍጻሜው ዜጋ ነው። በማለዳው መረጃችን ተጨማሪ መረጃዎችን ይዘን እንምጣ። ሰናይ ጊዜ።